ሐመሰ አምስት አደረገ ሐመሰ አምስት አደረገ ሐሰሰ ፈለገ ሐሰሰ ፈለገ ሆሰሰ ጠረገ ሆሰሰ ጠረገ ሐረሰ ሐረሰ ሐረሰ አረሰ ሀበሰ ጋገረ ሀበሰ ጋገረ ሀንከሰ አነከሰ ሀንከሰ አነከሰ ሆሰ ቀላቀለ ሆሰ ቀላቀለ ሆሰ ነቀነቀ

አዲስ አደረገ አደሰ ሐደሰ አዲስ አደረገ አደሰ ሐፈሰ ዘገነ ሐፈሰ ዘገነ ለሐሰ ላሰ ለሐሰ ላሰ ላቀሰ አለቀሰ

መረሰ ነከረ ዘፈቀ መርሰሰ ዳሰሰ ነካ መርሰሰ ዳሰሰ ነካ መቈሰ አጠፋ ለየ መቈሰ አጠፋ ለየ መንኰሰ መነኰሰ። መንኮሰ መነኮሰ። ሚየሰ አደለ አሳለፈ። ሚየሰ አደለ አሳለፈ። ሰለሰ ሶስት አደረገ። ሰለሰ ሶስት አደረገ። ሰንኮረሰ አስተማረ።

ረምሰ ጋለ ረምሰ ጋለ ረመሰ ዘፈቀ ነከረ ዘፈዘፈ ረመሰ ዘፈቀ ነከረ ዘፈዘፈ ርእሰ አለቃ ሆነ ርእሰ አለቃ ሆነ ረኩሰ

አገለገለ የቤተ ክርስቲያን ብቻ ቀደሰ አመሰገነ ቀደሰ ቀደሰ አመሰገነ ቀደሰ በስበሰ አረጀ በሰበሰ በስበሰ አረጀ በሰበሰ ብዕሰ ባሰ ከፋ ብእሰ ባሰ ከፋ ተሞገሰ ባለሟል ሆነ ተወደደ ተሞገሰ ባለሟል ሆነ ተወደደ ተቃለሰ ታገለ ተቃለሰ ታገለ ተባአሰ ተጣላ ተበአሰ ተጣላ ተተረአሰ ተንተራሰ ተተረአሰ ተንተራሰ ታንሰሰ እንስሳ ሆነ ተሞኘ ታንሰሰ እንስሳ ሆነ ተሞኘ ታገሰ ቻለ ታገሰ ታገሰ ቻለ ታገሰ ተከነሰ አንድ ሆነ ተቀላቀለ ተከነሰ አንድ ሆነ ተቀላቀለ ተከውሰ ተነቃነቀ ተከውሰ ተነቃነቀ ተከሰ መታ ጠመጠመ መነጨ ተከሰ

እጣ ተጣጣለ። ነሐሰ ሰራ የቤት የመዳብ ነሐሰ ሰራ የቤት የመዳብ ነስነሰ ጎዘጎዘ ነሰነሰ ነስነሰ ጎዘጎዘ ነሰነሰ ንእሰ አነሰ ንእሰ አነሰ ነግሰ ነገሰ። ነግሰ ነገሰ። ነፍሰ ነፈሰ ተነፈሰ። ነፍሰ ነፈሰ ተነፈሰ። አልሆሰሰ ሹክ ሹክ አለ። አልሆሰሰ ሹክ ሹክ አለ። አመርሰሰ ጸጥ አደረገ አመርሰሰ ጸጥ አደረገ አስተንፈሰ አሻተተ አስተንፈሰ አሻተተ አርመስመሰ አጥመሰመሰ አንኰሻኰሸ አርመሰመሰ አርመስመሰ አጥመሰመሰ አንኰሻኰሸ አርመሰመሰ አበሰ በደለ አበሰ በደለ አነሰ አነሰ ሰው ሆነ አነሰ አነሰ ሰው ሆነ አንበስበሰ ተገለባበጠ አገለባበጠ አንበስበሰ ተገለባበጠ አገለባበጠ አክሞሰሰ ፈግግ ፈግግ አደረገ ፈግግ ፈግግ አለ አክሞሰሰ ፈግግ ፈግግ አደረገ ፈግግ ፈግግ አለ አኮሰ አቅባባ አዋሃደ አገናኘ አማሰለ አኮሰ አቅባባ አዋሃደ አገናኘ አማሰለ ኤሰ ዞረ ዛበረ ኤሰ ዞረ ዛበረ አጠሰ አነጠሰ አጠሰ አነጠሰ አጽሐሰ አሸበሸበ አጽሐሰ አሸበሸበ አጽበሰ ልምሹ አደረገ አደከመ አጽበሰ ልምሹ አደረገ አደከመ ኩህሰ ተናጻ ኩህሰ ተናጻ ከልሰሰ አሰረ የነዶ ከልሰሰ አሰረ የነዶ ኮስኮሰ ተዝጎረጎረ ኮስኮሰ ተዝጎረጎረ ከርተሰ ጻፈ ከርተሰ ጻፈ ከበሰ ጠመጠመ ከበሰ ከበሰ ጠመጠመ ከበሰ ወረሰ ወረሰ ወረሰ ወረሰ ወቀሰ ወቀሰ ወቀሰ ወቀሰ ወደሰ አመሰገነ ወደሰ አመሰገነ ወጠሰ አቃጠለ ተቃጠለ ወጠሰ አቃጠለ ተቃጠለ ዘልገሰ ታመመ ቆሰለ አበጠ ዘልገሰ ታመመ ቆሰለ አበጠ የብሰ ደረቀ የብሰ ደረቀ ዳሐሰ ሰራ የዳስ የጎጆ ዳሐሰ ሰራ የዳስ የጎጆ ደመሰ ጨለመ ጠቆረ ደመሰ ጨለመ ጠቆረ ደምሰሰ አጠፋ ደመሰሰ ደምሰሰ አጠፋ ደመሰሰ ደረሰ ደረሰ የድርሰት ደረሰ ደረሰ የድርሰት ደቀሰ ተኛ አንቀላፋ ደቀሰ ተኛ አንቀላፋ ደነሰ ኃጢአት ሰራ በደለ ደነሰ ኃጢአት ሰራ በደለ ደጎሰ ደጎሰ ደጎሰ ደጎሰ ግህሰ ወገደ ግህሰ ወገደ ገመሰ ገመሰ ቆረሰ ዘረዘረ መነዘረ ገመሰ ገመሰ ቆረሰ ዘረዘረ መነዘረ የገንዘብ የእንጀራ ገሰሰ ዳሰሰ ገሰሰ ዳሰሰ ገረሰ ሰራ የወርቅ ገረሰ ሰራ የወርቅ ገብሰሰ አረጀ ገብሰሰ አረጀ ጌሰ ገሰገሰ ጌሰ ገሰገሰ ጠረሰ አፋጨ የጥርስ ጠረሰ አፋጨ የጥርስ ጠበሰ ጠበሰ ጠበሰ ጠበሰ ጤሰ ጤሰ ጤሰ ጤሰ ፀረሰ በለዘ ጸረሰ በለዘ ጸበሰ ልምሾ ሆነ ደከመ ዛለ ፈራ ጸበሰ ልምሾ ሆነ ደከመ ዛለ ፈራ ፀንሰ ጸነሰ ጸንሰ ጸነሰ ጸወሰ ሰለለ የህማት ጸወሰ ሰለለ የህማት በሓሰ ፈተለ አበበ